በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰሜን ጎጃም አገረ ስብከት ሰሜን ሜጫ ወረዳ ድል በትግል ቀበሌ የምትገኘው ፈለገ ብርሃን ክብረ ደናግል ናዳ ቅድስት ማርያምና ቅዱስ ላሊበላ አንድነት ገዳም አበምኔት የሆኑት ታላቁ የአራቱ ጉባኤ መምህር የፊተ ነገስቱ ልዕቅና የቅኔው ጌታ በመከላከያ ሰራዊት አባላት እንፈልግዎታለን ተብሎ መወሰዳቸውን ተከትለው እናት ፓርቲ ባወጣው መግለጫ አንበኔቱ ያለምንም ቅድመ ሁኔታ ይፈቱ ስል ጥሪ አቅርበዋል። አማራ ክልል ሰሜን ጎጃም ዞን ውስጥ የሚገኘው የክብረ ደናገል ናዳ ማርያም አንበኔት ቆሞስ የኔታ ይባቤ በላይ ባለፈው አርብ ሰኔ አስራ ሶስት ቀን የመከላከያ ሰራዊት ደንብ ልብስ የለበሱ ናቸው በተባሉ የጸጥታ ኃይሎች ከ ሶስት መቶ በላይ ተማሪዎችን ከሚያስተምሩበትና በአስተዳዳሪነት ወይም አበምኔት ከሚያገለግሉበት ገዳም ታፍነው መወሰዳቸውን ለማረጋገጥ ችለናል የምለው የእናት ፓርቲ መግለጫ መምሩ እለት ዕለት መድኃኒት የሚወስዱባቸው ተደራራቢ ህመም እንዳሉባቸው ነገር ግን መድኃኒቴን እንኳን ሊያዝ እያሏቸው ፋታ ሳይሰጡ አጣድፎ እንደወሰዷቸው ተገንዘበናል ስል የተያዙበትን ሁኔታ አብራርቷል። እናት ፓርቲያችን እንዲህ ያለው በተለይ በሃይማኖት አባቶች ላይ ያነጣጠረ ተደጋጋሚ ግብታዊና ቂም ተኮር አፈና አለፍ ስልም የጅምላ ግድያ በጽኑ ያወግሳል። የታፈኑት አንበኔት ያለምንም ቅድመ ሁኔታ እንድፈቱ አበክረን እንጠይቃለን ስል መግለጫ ቋጭተዋል። ይህን መረጃ መግለጫ እየሰጠው እናት ፓርቲ ነው። ሚኪ ታቡር ኒውስ ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኘው። ሰላም ቆዩልኝ።